የሆነ ነገር ቢሆን ቢሆን ካላለ ሰይድ እስካሁን ሲፈልግስ ችግር ውስጥ ገብቷል። እኔ ደግሞ ሀረርም ሆንሽ ድሬዳዋም ሆንሽ ሀረማያም ሆንሽ የትም ሆንሽ እመጣልሻለሁ። አለቅሽ። አይ እመጣልሻለሁ፣ ስምኛዩ

ሀረር ገብቸ ደግሞ ጉረዋና ናንተ ሁለት በአንደኛው ሸራ ያንኛውን ደግሞ ካሜራ መጀርባ ተናስ የምቀውጠው መኖር ደጌ ነው። አረ መኖር ደጌ ማለት ነው ግን አሰላሙ አለይኩም ብያችኋለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱህ በድጋሚ ማለት ነው። እንዴት ናቸው ውድ ቤተሰቦች? ደህና ናቸው ወይኔ። ኔልራል ሰላም ነ ነው የሰላም እንግዲህ ሀዩ ኮስልም መሰርት ነው እንግዲህ ከሀዩ ይኸው አብዳሌ ሱመያ ለምን ሀረር ሂዳ እንደዚህ ፏ ብትን ትላለች ብላ እንግዲህ ቅጥል ቅንት ብላ ሰይድም እንግዲህ ታግቷል እያለች ነው። ሰይድ እንኳ ስርሱርን አይታገትም እንደሆነት ማለት ነው። እናቴ ጠፍታኝ ነው ብሎ ጎንደር የሚሄድ ሰው መታወቂያ ያንጠስ ሲባል እናቴ ጠፍታኝ የተወለድኩት አዲስ አበባ ነው እናቴ ግን ጎንደር ነብሎ እኮ እየሄደ ስለዚህ ስኑ እንደሚያዘው እሷም በቃ ተስፋ ቆርጦ ድንጋይ ስር ተክሶ፣ ሀዩም እዛ በሽብር ሳይሆን የምትፈልገው በሚሊየን በቢሊየን የሚቆጠር ነው፣ አስቀምጥልኝ ያለችው ገንዘብ። ሱመያ እንኳ ገንዘብ አልፈለገችም፣ ግን ሱመያ ና ቶሎ ሐረር ነው ያለችው። ግን ሀዩ ግን ለምን ናቶሎ አለችው ብላ ተንጨርጭራለች፣ ተንጨርጭራለች። ወይኔ ሱመያ፣ ወይኔ ሀዩ። ሱመያ ሱመያ፣ ሱመያ ጉድሽ ነው፣ ሐረር ድረስ መታ አላቅሻልሽ ያተከሰሻለሽ እኛ ያለንበት ምኛ ያዝ ኮሜንታተሮች እኛ ላንቺ ምን እንደምናረግ አላቅም። ስለዚህ የመደም ቅምሞች እናዋጣና ወደ አገር ገብተን እንግዲህ እዚው ከሱመያ ጋር በሰፊን አፏያል ጋርድ ጦር ጋርድ መሆን አለብን። እንዲ ይቀልዳሉ። እና ሱመያ ተመችተሽኛል። ላዩ ደግሞ እንግዲህ እስኪ ሱመያ ነስ አየታርገን እንንጣ። እስኪ ሱመያ ስ የምትለውን እንስማ እና እኔ አሁን ዛሬ ደግሞ በተለየ እንግዲህ እንደዚህ ሽር ብትን እያልኩኝ ነው ማለት ነው፣ ሲያደርጉት ስለዚህ ዛሬ ደግሞ አሁን እንኳን እየተዝናናው ስራ ነው እየሰራው፣ በዛው ምን ባሌን እየፈለኩኝ ነው ማለት ነው። እሱ እዛ ጎንደር እየተዝናና ነው፣ እኔ ተዝናንት ምን እያለው ባላቅም፣ እኔ ደግሞ ሀረርና ድሬ ፈታ እያልኩ ነው። እና እንደውም የሆነ ነገር አዩ ማለት ነው፣ የሆነ ነገር ስለነበር ምንድን ያለችው እንደዚህ ቁማ ማለት ነው እንደዚህ እንደዚህ ቁማ ስትጮህ ነበር። ከጎንደር እስኪ ከጎንደር ከሆነ ከዚህ ከዚህ ከሐረሩኛ ጎንደር ከተሰማው ማለት ነው ሰይድ ተጨፈን ነበረ ማለት ነው። እኔም ወጣልኝ በዛው ውስጥ የታመቀውን ነገር እኔም በዛው አወጣሁኝ እና ማለት ነው ይላችሁ እንደምታዩ ማለት ነው እየዝናናን ነው ነው እዚ ከልጆችም ጋር እንግዲህ አሁን የምገኘው ሀሮ ሀረማያ ነው። ሰይድም ደግሞ እንግዲህ ጠፍቷል ማለት ነው። እና የልጆች አባት በሰላም ከዛ እንዲወጣ ማለት ነው። ያው በርግጥ ምንም አይሆንም እርግጠኛ ነኝ። ወይ የሆነ ቦታ ተቀምጦ ይሆናል ማለት ነው። እና እኔ ለሰይድ ወይ ደግሞ የምታወሩ ሰዎች ካላችሁ፣ ነው ያለሁት ሀሮ ሀረማያ ነኝ። እዛው ለመኖር እያሰብኩ ነው፣ ቤት ተከራይቼ እያየሁ ነው። ኑሮውንም ኖኑም በቃ እንደውም ጀሚላ እራሱ ትምህርት እዚሁ ላስጀምራት እያሰብኩ ነው ማለት ነው። እና ሰይድ በአሪፍ ሁኔታ አቀበለዋለው እዚሁ ያለሁበት ንገሩት፣ ቪዲዮን ላኩለት። ለምን እኔ እስካሁን ድረስ በጣም ብዙ ምርቶች ግን አቅሜ አልቻለም፣ እያፈዳ ነው

አሁን ተዝናንታ ዱባይ እንደምትሄድ ወይ ደግሞ የሆነ ፕሮሰስ ጀምራ ስለሆነ ያ ፕሮሰስ ደሚያልቅላ ድረስ እንዶ ሰይድ ተናብዛታል እንጂ እሱ ሱመያን እንደማታገኛት ያታውቀ። እንግዲህ ተዛችሁ ከሀዩ ጋር ስትናደድ ምግብ፣ ሻይ ጣፍጥም ስትል ምን ስትል በረኪንሃን እንግዲህ ከእሷ ጋር ታለማምደክ። ተስፋ አንቁረጥ። እኔ በቴሌግራም ራሱ ነግር ያለው ግን አንተ አትሰማም ማለት ነው። ሰይድ እንግዲህ ምንም ማድረግ አይቻልም። እንግዲህ ለማንኛውም ሁለቱ ልጆችን አለ ያሳድግልት ያው፣ ዝሮ ዝሮ ልጆቹ ያንተ ናቸው። ሴት ልጆች ደግሞ ወደ አባታቸው ናቸው። ያው ሲያርጉ ይመጣሉ። ያው ጥያቄ ይጠይቁሃል። ያን ፈተና ታልፋለህ ወይስ ሳተርፍ፣ የሚያ ያንተ እንትን ነው፣ ችግር የለውም። ሴት ልጆች ደግሞ ሲጠይቁ ኢምፖርታንት ኢምፖርታንት ያሉ ጥያቄዎች ነው። ሴት ልጅ ሲኖር ከባድ ነው። አባት ጥያቄውን አትችለውም። የወንድ ልጅ ግን ይሻላል። አይኑ ይገባቸዋል፣ ወንዶች ማለት ነው። ስለዚህ እና መየም እንግዲህ መችሽ አላህ ባለሽበት ምልክት ዘናበይ እንግዲህ የውስጥሽን ስሜት እንደዚህ የሚወጣልሽ ቦታ ቦታ ላይ የሄድሽ ተዝናኔ። አዩ ግን እውነት ለመናገር አይም ሶሪ አዩ፣ በጣም አሳዘንሽ። እውነት በጣም አሳዘንሽ። አሁን ደግሞ እንግዲህ ወደ ፍርድ ቤት ለፍርድ ቤት ስትንከራተች እንደገና ደግሞ አሁን አረዝም ብለሽ ተቀመጥ፣ ፍርድ ቤት ለፍርድ ቤት ማትጅ ከሳለ እንደ ሰይድ እኮ ሕጻን ልጅ አይደለም እኮ ምከሽው፣ እንደ ይጣለሽ እንደ ሕጻን ልጅ አይደለ አላገተችብሽ ልጅ አይደለ ምን ብለሽ ነው? እሷም እኮ ባሌ ነበር ራስ እንደዚህ እንደዚህ አደረገኝ ጠፋን የሚል አድርግ ነው። ስለዚህ ሀዩ በረኪና እየቅርብሻ ትዛች ንብር ፍጭጭ አድርጎ ያሌለውን አቅም አሟጦ ልጆቹን ፍለጋ እሷን ፍለጋ ሲሄድ ምንም ያልመሰላይ ሴት ዮ አሁን እንዲታረቃት እንዲወዳ የምታደረገው አሁን ነው። ያው ከጊዜ በኋላ ሲገባት ነው ነገሮች እንደዚህ አሁን የገባት እሱ መጥፋቱ ሲታወቅ እርግጠኛ ነኝ የሰይድ መጥፋቱን የሆነ ነገር ሲሄድ ነው የሚጎደው ከሄደ በኋላ ነው ሰው የሚጎዳው። በጀመሪያ፣ አነዋር የማይመስል ነገር አትናገር፣ አነዋር እኔ በምንም እደራደራሉ ምንም ላረግ ይችላል። ከዚህ በፊት ሰይዶ በህይወት እያለ እኔ ሱመያን ተናግሪያት አላቅም። ሰይድ የሆነ ነገር ሲያደረግ እኔ ሱመያን እንዲህ ነሽ ብዬ ተናግሪያት አላቅም። ከዛሬ ጀምሮ ግን ሰይድ አንድ ነገር ይሁን እንደ አንድ ነገር ይሁን ባለፈም ተናግሬ ያለሁ እንደው ቢምቢ የነከሰችው እጁ ላይ ባገኝ፣ አለቅሽም፣ እገልሻለሁ ይላል። አሁን ደሞ ሰይድ ጎንደር ሄዶ ጠፍቷል። ባለችበት ትያዝልኝ። ዛሬ ሄጀ ፖሊስ ጣቢያ አመለክታለሁ። ሰይድ እስከማታ ካልደወለልኝ መልስ ካልሰጠም ፖሊስ ጣቢያ አመለክታለሁ። ባለችበት እኔ በሬዳሞሽ ሃረማያሞሽ የትሞሽ መጣልሻል አለቀሽ። አይ ስም ስምኛ ዩ የውነት አሁን አንቺ ድሬዳዋ ብትጂ የምታገኛት መስሎች ነው? አይደለም አንቺ ሰይድ በሄዳ ያገኛት እዛ የሆነ ሃራ እንትኑ ላይ አይቁ ላይ በጀልባ ምናምን ቆማ እንደዛ ትዝናና። የምር እንደዛ ጮሃ ሰይድ ለሰይድ አዝና አዛይ መስላ እንደዛ ስጮ የውነት መስሎች ነው? አበለ፣ አታገኛትም አንቺ አንቺ የምትይይ ሳይንም ቤት አያገኛትም። እሷ አንድ ሲጀመር ደረስታ ደረስታ ያደረገችውን አርጋ ልቧን አርክታ